የኦሮሞ ጥናትና ምርምር ኢንስቲትዩት የምርምር ስራዎች ሳይንሳዊና በእውቀት የተመሰረቱ እንዲሁም ዓለም አቀፋዊ መስፈርቶችን ያሟሉ እንዲሆኑ ለዘርፉ ባለሙያዎችና ተመራማሪዎች በኦሮሞ ባህል ማዕከል ስልጠና እየሰጠ ይገኛል። ኢንስቲትዩቱ ለክልሉ ብሎም ለሀገር እድገት አስተዋጽኦ የሚያደርጉና የወል ትርክትን የሚገነቡ የምርምር ስራዎችን እያካሄደ መሆኑን የኢንስቲትዩቱ ምክትል ዳይሬክተር አቶ ዝናቡ አስራት ጠቅሰዋል። እንደ ኢትዮጵያ እንደ ሀገር አንድ የሚያደረገን ብዙ ሺህ ነገሮች እያለን ናሬቲቭ ላይ ግን አልተሰራም። ወደ አንድነት የሚያመጣን ብዙ ጊዜ የተሰራው እርስ የሚያባላን እና የሚያራርቀን ተደርጎ ሲሰራ ነበር። አሁን አሁን ዋና ዋላማ የኦሮሞ ጥናትና ምርምር ኢንስቲትዩት የወል የሆነው ትርክት ላይ አገርን የሚያሻግር አንድ የሚያረገን ብዙ ሺህ አንድ የሚያረጉ ነገሮች አሉ። አብሮነት ደግሞ ለሀገር ግንባታ ትልቅ ብዙ በዳይቨርሲቲ ውስጥ ብዙ የሚያማምሩ ነገሮች አሉ። ሁሉም የራሱ በራሱ ባህል ደምቆ መታየቱ ባህሉን ማሳደጉ እንዳለ ሆኖ ግራንድ ናሬቲቭ አንድ የሚያደርገን ይዞን የሚወጣና ቺን አገር ማሻገር የሚችል ናሬቲቭ ላይ አልተሰራም። ያን የሚበትን ነው የተሰራው። ያን ማስተካከል ትክክለኛ ናሬቲቭ፣ የወል ናሬቲቭ ላይ ትኩረት አድርጌ ነው እየሰራን ያለ ነው። የጥናትና ምርምር ኢንስቲትዩቱ በማህበራዊ ኢኮኖሚያዊ እንዲሁም በባህልና ኪነ ጥበብ ዘርፎች ላይ በማተኮር ችግር ፈቺ ጥናትና ምርምር እያካሄደ መሆኑን አቶ ዝናቡ ተናግረዋል። ከዩኒቨርሲቲዎች ጋር ወደ አርባ የተለያዩ ርዕሶች ላይ ጥናት እያደረግን ከዩኒቨርሲቲ ጋር ማለት ነው። እንዲሁም ደግሞ በኢንስቲትዩቱ ደግሞ 33 የተለያዩ ጥናታዊ ጽሁፎችን እየጥናት እየሰራንን የምንገኘው በድምሩ ወደ 73 ርዕሰ ጉዳዮች ላይ ጥናት እያደረግን እንገኛለን። በአሁኑ ሰዓት የባህል ሕዳሴን አናውንስ አድርጓል ክልሉ የኦሮሞ ባህልና ቱሪዝም ቢሮ ያንን እንደ መንግስት እንደ ክልሉ መንግስትም ይሄን አናውንስ ተደርጓል። ያንን የሚያሳካ ስራ በኢንስቲትዩቱ እየሰራ ነው የሚገኘው። በተለይ በተለይ በተለይ ሊደርሺፑን እንዴት የገዳ ስራ ላይ ትኩረት አድርገን ነው የምንሰራው። የምርምር ስራዎች መፍትሄ አመላካችና የማህበረሰቡ ችግር ላይ ዘላቂ መፍትሄ ለማምጣት የሚያስችሉ መሆን እንዳለባቸው የስልጠናው ተሳታፊዎች ገልጸዋል። ርዕሶችን መርጦ በደንብ ያንን ማህበራዊ ችግር የሚፈታ ርዕስ ላይ መሳተፍና አብሮ መስራት አንዱ ያለው ቀን ለሌላው ሊጠቅም ስለሚችል በጋራ የሚሰራ ስራ ደግሞ ለሀገርም፣ ለተቃዋሚም፣ ለማህበረሰብም ለግለሰብ እንኳን የሚጠቅም ስለሆነ በዛ መልክ ብሄድ የተሻለ ይመስለኛል። ሀገር በቀል እውቀቱ የት ነው ያለው? ማህበረሰቡ ጋር ነው። ያንን አውጥቶ ማሳየት ደግሞ የአጥኚውም የሚዲያውም የተለያዩ ሰዎች ትኩረት ወይ ተግባር መሆን አለበት። የአንድ ግለሰብ ነገር ብቻ አይደለም። አሁን ለምሳሌ የአጥኞቹ ብቻ አይደለም ማለት ነው። እዛ ያንን አገር በቀል እውቀት ለማውጣት ወደ ታች ወርዶ ነው ባለሙያ የሚያመጣው። ያን መረጃ መስጠት ያለበት ህብረተሰቡ ነው ማለት ነው። ትክክለኛውን መረጃ ይዞ አምጥቶ ደግሞ ጽፎ ወይ ደግሞ በተለያዩ መንገዶች ደግሞ ማስተላለፍ የባለሙያው ስራ ነው ማለት ነው። የጥናትና የምርምር ስራዎች ጥራት ላይ ያተኮረው ስልጠና ለሁለት ቀናት እንደሚቆይም ተነግረዋል።